ማን ነው ዲክታተር? አረ ማንም እኔው እራሴው ነኝ ቆይኔ እንደዛ ነኝ እንዴ አይ እንደዛ አይደለም ግን ደግሞ አንቺ የማይመች ነገር ካደረግኩኝ ያው እንደዛው ነሽ አይደለም ምን ነው አይ ምን ምን ምን ምን የለም ሰኒ ወይ ግን ታውቂያለሽ ምን እንደምወድሽ ልትለይ ነው አንቺ ሴት አራባክሽ ሮማንቲክ ሴቱኝ፣ እንጂ ያው እንደምትወደኝ አውቃለሁ ብዬ እኮ ነው። ቢሆንም ግን ሴቶች በአይናችሁ ከምታዩት ይልቅ በጆሯችሁ የሚነገራችሁን በደንብ ስለምትሰሙ ወንድ ልጅ ግዴታ በቀን ሶስት ጊዜ እወድሻለሁ፣ እወድሻለሁ፣ እወድሻለሁ ማለት አለበት። ምን ቁርስ መሰራት ነው እንዴ? በቀን ሶስት እሺ፣ አሁን ባልነግርሽ የምር አይደበርሽም? የኪራ ቤት ቤቲ ወይስ ጽናት ትቶት የሚወጡት ማን ነው? እንዲሁ ሰኒና ክብሮም ደግሞ በፍቅራቸው ክንፍ እያሉ ነው። ሰኒ ደግሞ የኔ ህዋ ፊልም እያየች መልቀስ ጀምራለች ትላላቸው። አሰላሙ አለይኩም ወራህመቱላ ወበረከቱ ውድና የተከበራችሁ የልልት ቤተሰቦች ሰላም ሰላም ብያለው። ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ደህና ናቸው አይናለው። አልሐምዱሊላህ ጊዜ እንግዲህ በቪዲዮ ጠፋ ብዬ ነበረ ዛሬ ብቅ ብያለው። እንዲሁም ምትወዷትና ምትናፍቃችሁ ጽን ይዤላችሁ መጥቼ ያለው። እንግዲህ ጽናትን ይዤላችሁ ከመጣው ትንሽ ቆየት አልኩ መሰለኝ። ያው አዴን ነበረ በተከታታይ እየለቀቁላችሁ ያለሁት። እንግዲህ እዚህን በመሀል አቋርጬ ነበረ ትንሽ ስላልተመቻቸልኝ ነበር። አሁን መጥተናል። እስከ መጨረሻ አብራቸው አብራችሁ ተከታተሉ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉኝ፣ አብርታቱኝ ማለት ነው። እንግዲህ ቅንነት ለራስን ሀሳብ አስተያየታችሁ ደግሞ ኮመንት ላይ አስቀምጡልኝ። ያው በመለቀቃቸው ነገሮች ያለ ስህተትም እዚህ ጋር ስህተት አለብሽ እንደዚህ እንደዚህ አድርጊ አስተካከይ የምትሉኝ ነገርም ካለ ሀሳባችሁ እቀበላለሁ ያው ብዙ የሚስተካከሉ ነገሮች አሉ በእርግጥ አቃለው ብዙ ማለት ያው ለተመልካች ብዙ የሚጎሉበት ነገሮች አሉ እና የነዛ እንዳለ መሆኑ ያው ከስራ አንጻር ነው። የሆነ ወጣ ብለን ደስ በሚላችሁ ቦታ ብሰራላችሁ በጣም ደስ ይለኝ ነበረ። እንግዲህ ያ ነገር የሚሆነው ደግሞ ሀገራችን ስንገባ ነው። እዚህ ሰው አገር ደግሞ ሁላችሁም ታቁታላችሁ፣ በተለይ የማዲያም ቅመሞች ተረዱኛላችሁ። ያለው ነገር ለዛ ነው ማለት ነው። እንግዲህ ጽናት በጣም ተከፍታለች ማለት ነው። በጣም ከፍቷታል አንዳንዴ ምን እንማራለን እዚህ ጋር ምንድነው? ትዕግስተኛ ሰዎች ትግስታችን የማያልቅ የሚመስላቸው ሰዎች አሉና ይሄ ነገር በጽናት ምን ትምህርት ምን ነው ወስደው ነገር ያ ነገር ነው ማለት ኪራም ያ ሁሉ ትግስት እሺ፣ የት ሄደ? የጽናት ትግስት አለቀ ወይ? ጓደኞቹም እንግዲህ እንደዛ እያሉት ነው። እሱም እንደዛ እያለ ነው። ትግስት ማለት የሆነ ድንበር፣ ሰዎች ድንበር ሲያልፉብን እኮ ትግስታችንም ያልቃልና፣ አንድ ሰው ደግሞ ሁሌ ትዕግስተኛ ነው እንደዚህ ጥፋት ምንም ነገር ብናጠፋ ወይም ሆነ ነገር ቢደርስበት ማለት ይችላል ሁሌ በትዕግስት ይኖራል ማለት አንችልም፣ ማለት ሰዎች ነን፣ የሰው ልጅ ነን። አንዳንዴ ይደክመናል፣ አንዳንዴ ደግሞ የሆነ ውስጣችን ድክም ሲል የሆነ ስሜታዊ ስንሆን ያ ትዕግስታችን እናጣዋለን ማለት ነው። ነገራቶች ላይ መቋቋም አንችልም ማለት ነው። ስለዚህ ሁሌ ትዕግስት አለው ተብሎ የሰው ልጅ እንትን የሆነ ጫና መፍጠር የለብንም እና ትግስተኛ ሰዎችም ትግስታቸው አንድ ቀን ያልቃል ማለት ነው። አንድ ቀን ጠንካራ ሰዎችም አንድ ቀን ይደክማቸውና ይወርቃሉ ማለት ነው። ስለዚህ በጽናት የምንማረው ነገር ደግሞ ይህንን ነው ማለት ነው። ብዙዎቻችሁ ይህንን እንደወደዳችሁ ተስፋ አደርጋለሁ። እስኪ ቪዲዮቸው ደግሞ አስገባላችኋለሁ፣ እናንተ ደግሞ እስከ መጨረሻው አብራችሁ ተከታተሉ። እኔ ከተመለስኩም ተመለስኩ አልተመለስኩም፣ እንግዲህ ላይክ ሼር ማድረጋችሁ እንዳትረሱ፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉኝ ማለት ነው። እንግዲህ አብረን ቪዲዮዋቸውን እንከታተላለን። ያገኛችሁበት ትምህርትም ደሞ ኮሜንት ላይ ያስቀምጡልኝ ማለት ነው። ቪዲዮ ላስገባላችሁ፣ እሱማ አይደብረኝም። እሱን ነው የምልሽ። ያው የሚሰማኝ ስሜት መቼ እንደሚያስታውሰኝ ታውቂያለሽ? መቼ ነው እናቴን ነው የሚያስታውሰኝ ጸጉሬን እየነካካች እየደባበሰች ስታስተኛኝ ያለውን ጊዜ ነው የሚያስታውሰኝ። ክብሮሜ ግን አንተ እንደሌሎች ወንዶች እኔ የተለየ ወንድ ነኝ ስፔሻል ነኝ አለልሽም፣ ግን ደግሞ አንቺን የሚያስከፋ ምንም ነገር አላደርግብሽም። እሺ ግን ክብሮሜ አሁን ከፍ አድርጋ አስበረህኝ በኋላ ክንፌን መተ እምነቴን በልተ እንዳጥለኝ ለሚወዱት ሲሉ መታመንን ከእናቴ ተመር ያለው አየሽ እናቴ አባቴን በጣም ተወደው ስለነበረ የሱን ህይወት፣ ቤተሰቡን ላለማፍረስ ስትል እንዲሁ በችግር ተቆራምታ ትኖር ነበር። በጣም አስተዋይ ሴት ነበረች፣ ነብሷን ይማርና። አየሽ ፍቅር ማለት አብሮ መኖር ብቻ ሳይሆን ተለያይቶም ተበዳድሎም ተሳስቦ መኖር ማለት ነው። ታዲያ ች ሴት አሳድጋኝ እንዴት ብዬ ሰው ላይ ክፉ ሆናለሁ? እሺ። አፈቅርሃለሁ። እኔም በጣም በቃ እንተኛ፣ እንቅልፍ ይመጣ እንደ እኔስ። አንተማ ይኸው ብርድ ልብሱም አለልን ትራስም፣ ቢችል እቺን አክፋ ለጥ ነው። አይዞን። አይሰኒ ምን ዓይነት እብድ የሆነች ልጅ ነች? እሷን አፍቅሬ እኮ ተሰቃየሁ፣ ግን ይሁን እንኳንም አፈቀርኳት።

ስደድ ራሳችን እንጂ እኔ እኮ መገመት ነበረበት። እንደዚህ አይነት ምን ያበሳጫል፣ ርድብን ነው የሚያደርገው። አንተ ተቀስቅሰህ አታውቅም እንዴ? ከኔ ጋር ማንም ስለማያደር ደግሞ ማንም ስለማይፈልገኝ ተፈጥሮ ናት መጥቀሰቅሰኝ። ለዛ ነው ያልገባክ። አሁን እንቅልፌ ሳይጠፋ ለምንድ ነው በጠዋት የፈለክኝ? እኔማ ባለፈው ያልኩሽን ቤት ላሳይሽ ነበር። የምን ቤት? ተከራየውልሽ ያልኩሽን የምርና? እንዴ? አዎ፣ እንሂድ በቃ። የሆነ አንዳንድ ቀን ገዛዝ ችልሻሉ። አላደርገውም። ለምን? እንዴ፣ ለምን ማለት ነው ማለት ነው? ስራ ሳይኖረኝ እንዴ ነው ቤት ተከራይቼ የመውጣው? የሶስት ወር ከፍዬልሻለሁ። ከዚህ በኋላ ስራ ካጣሽ የቀጣዩንም እኔ እከፍልልሻለሁ። ኦ ተው እንጂ ቅዱሴ፣ ኪራቤ ስላስገባኝ እኔን አስወጥተኝ የጥፋተኝነትን ልትወለውለው እንዴ? ደግሞ በስንት መከራ የተስተካከለ ህይወቴ። ኧረ እንደዛ አይደለም። ኧረ አንተ ምንድን ነው በጠዋት የምትረብሸኝ እንዴ? በቃ ተውኝ። እቤት ትገባለህ? አይ ማንም ካልተነሳማ ምን እሰራለሁ? እሱም ሁሉም ተኝተዋል። የእኔ ብጤ ሳይጸዳዳ እኮ ነው የመጣሁ። በቃሽ በኋላ እናወራለን

ዛሬ እኮ የግድ መጨረስ ያለብህ ስራ በዛ ላይ ረስ ገባል። እና ማገዝ እኮ የግድ በተግባር አይደለም፣ ማሰብ በራስ ነው። ወደ እኛ አሁን ቁርስ እንደዚህ እና እኔ ነበር አንቺ ብትሆኝ ነበር ቁርስ ብቻ ነው እነሱ ነው ምንም ትቻ እንዴት አደርሽ ታዲያ ለብሰሽ እንዴ እኔ እኮ ገና ወፍ እንኳን በአግባቡ ሳይንጫጫ ነው አንቺ የሚርብሽ በቃሽ ቁርስ እስኪደርስ ድረስ እንዴ እና የቤትን ክራይ ክፍያ አለሽ እንዴ? እሱማ፣ አለኝም ግን ነገ ከነገ ወዲያስ ጊዜው ኮንቴ ሽው ብሎ እንደሚሄድ አይታወቅም። እና ቆይ ምንድን ነው ያስፈራሽ? እንደ ከሀገር እስከ መውጣት ብዙ ጊዜ ቢወስድስ ፕሮሰሱ፣ ቅዱስም ደግሞ ሰው ነው። የቤት ኪራዩን አልከፍልም ቢል እኔ አየር ላይ ቀረው ማለት አይደል? ያልሻቸው ነገሮች እንዳሉ ሆኖ ግን ደግሞ እንደዚህ ማድረግ አይጠበቅብሽም ነበር። እሱ እኮ ለአንቺ ቀን በማሰብ ያደረገው ነገር ነው። ተይጺ። አንዴ ተቸግሪ ከወጣው በኋላ ብመለስ የምትቀበኝ? ምንም አልጎትለኝም፣ እንዲሁ ለጨዋታው ብዬ ነው። ለጨዋታውም ቢሆን እድሜ ሀላፊ ነው። ገንዘብም ይመጣል፣ ይሄዳል፣ ይጠፋል። ዋናው ትዳር ውስጥ ልጅ ማፍራት ነው። ልጆች። አዎ፣ አዎ፣ እኔ ዛሬ ልጄ ቤት እያልኩ መውጣው መገባው መሄደው ልጅ ስለወለድኩ አይደለም እንዴ? አድገው እኮ ሲጠብሩሽ ኩራት ነው። እሱማ ልክ ብለሻል እኮ።